ሰላም ጤና ይስጥልኝ ሀገሬ ልጆች እንደምን አመሻችሁ። ሰላም ናችሁ? መቅደስ ያፍሻ ማሙ ልጅ ነኝ። ኢትዮ ጃጉ፣ ትላንትና ኦንላይን ላይ ላይ ሊቭ ላይ እያወራን በጣም ብዙ ነገር እያወራን ነበረ በጣም ብዙ ሰዎች ነበራችሁና ብዙ ርዕሶችን እያወራን እየተጫወተን እየተሳሳቅን ነበር። አንድ እህታችን ግን በመሀል የኮመተችው ኮሜንት፣ ትላንትና የነበራችሁ ብዙዎቻችሁ ታስታውሳላችሁ። ወደ መቶ ሰባ ሰዎች ነበራችሁ። ያንን ነገር ለምን አልጠይቅም? ለምን አልፖስትም? ለምን አናወራበትም? ኮሜንት ላይ እርስ በርስስ ለምን ሀሳብ አንሰጣጥበትም ብዬ አሰብኩኝና አንዳንድ ጊዜ እናትነት በጣም ለልጅዋ እንስፍስፍ እናትነት እና ትራውማ ያለባቸውን እናቶች መለየት አለብን ብዬ አስባለሁ። አንዳንዴ ይህ ኖርማል ነው፣ እናት ለልጇ አብዝታ ከማሰቡ የተነሰ ኖኖኖኖ አንዳንድ ጊዜ ህመምንና ኤክስትራ ለልጅን መጨነቅ መለየት አለብን። ምንድን ነው ያቺ እህታችን ያለችው ባለ ኮሜንቷ፣ ስሟን አውጓለሁ በነገራችን ላይ። ረጅም ሰዓት እያወራን ስለነበር በኮሜንቱ ላይ ማለት ነው። ምንድን ነው ያለችው? ልጆችን ዋና ኮርስ ወስጄ እያስተማርኩኝ፣ አንዲት ማውቃትን በዙሪያ ያለችዋን ደግሞ እኔ ልጆችን ዋና አስተምሪ ነገ ትምህርት ቤት ሶስተኛ ክፍል አራተኛ ክፍል አንዳንድ ትምህርት ቤት አራተኛ ክፍል አንዳንድ ትምህርት ቤት ሶስተኛ አንዳንድ ትምህርት ቤት ሁለተኛ ክፍል ላይ እንደ ስፖርት ክፍለ ጊዜ የዋና ክፍለ ጊዜም ስላለ ከጓደኞቻቸው በታች እንዳይሆኑ ስላት ቢደፍርብኝ ሳለችኝ አለች። እንዴ ታዲያ ትምህርት ቤትም እኮ አንደኛ ከጓደኞቻቸው በታች መሆናቸው ጓደኞቻቸው ሁሉ ሲያውቁ እነሱ አለማወቃቸው የስነ ልቦና ጫና ይመጣል። ሁለተኛ ኤክስትራ ያ ልጅ ወይ ያንቺ ልጅ ወንድም ይሆን ሴት እንዳይሰምጥ ግዴታ የስፖርት መምህሩ ወይ የዋና መምህሩ ገዛ ያስፈልገዋል። እዛም እኮ ምን እንደሚፈጠር የምታቂው ነገር የለም። ሰው እንዴት እንደዚህ ታስብ ያለሽ። በዛ ላይ የዋና ቦታ ቁጭ ብለሽ እያየሽ እኮ ነው አልኳት አለች እና፣ አንዳንድ ጊዜ ላለማድረግ ሰበብ ነው እንበለው ወይ ላለመክፈል ሰበብ ነው እንበለው። ያን ያክል ደግሞ ቢግ ዲል አይደለም። እኔ አሁን ላይ ያላቅም። እኔ በፊት መቶ ሀያ ዩሮ ነው የከፈልኩት። በዙር መቶ ሀያ መቶ ሀያ ነው የከፈልኩት። ሁለት ዙር ነው ያሰለጠንኳት። ኮርስ እንድትማር ያረኳት ልጄ ማነው። ሁለት ሰርተፍኬት ነው ያላት በሁለት ዙር ማለት ነው። እና ምን ልላችሁ ፈልጌ ነው። አንዳንድ ጊዜ ትራውማንና እዝነትን መለየት አለብን። እኔ መቼም የማረሰው አንድ እናት አሜሪካን ሀገር ናትና ይሄ የሆነው ግን ጀርመን ሀገር ነው፣ አሜሪካን ሀገር ናት። ስለ ልጆች እያወራን መቅድዬን፣ አሁን አንዷ ልጄ አስራ ሰባት አመቷ ነው፣ አንዷ ልጄ ደግሞ በቅርብ አስራ ስድስት ይሞላታል። አመት ከምናምን ነው የሚለያዩት። አንድ ቀን ብቻቸውን ልክ ያላቀን፣ ራሴ ነኝ የማደርሳቸው፣ ራሴ ነኝ የማመጣቸው፣ ለትራንስፖርት አመቺ ነው። ብቻቸውን ግን እየትም ቦታ ልክ ያችዋሉ አላውቅም ማለችና፣ የአስራ ሰባት አመት ላይ ትምህርት ቤት ራሷ ውስዳ። በእርግጥ የአሜሪካን ከባድ ነው እንትን ስላለ ሊሆን ይችላል። ማፊያ አለ፣ ሽጉጥ አለ፣ ብዙ ነገር እኔ ኮምፕሌን ማድረግ አልችልም። ግን አንዳንዴ ልጆችን እንቅ ማድረግ ትክክል ነው ወይ በዚህ ደረጃ ማለት? ዋና አንደኛ፣ እኔ በዚሁ አጋጣሚ የምነግራችሁ ነገር ቢኖር ልጆቻችሁን ዋና ልታስተምሩ የምፈልጉ እናቶች ቁጭ ብላችሁ እያያችሁ ነው። እንደዚህ እያያችሁ አይናችሁ እያየ አንደኛ በጋ ከሆነ ውጪ፣ ክረምት ከሆነ ደግሞ ብርድ ስለሆነ ውስጥ ነው እና ዋና ቤቱ እንዳለ መስታወት ነው። ውጭ እንኳን ሁኝ ብትባይ በመስታወት ውስጥ ታያለሽ፣ ይታያል። ወንበር አለሽ፣ ቁጭ ብለሽ እያየሽ ነው ወይ ልጁ አንቺ እያየሽ እሺ አይልም። ካለ የሆነ ቦታ ትቀመጭና እንደች እያየሽ ነው። አንዳንድ ልጆች እናታቸውን ካዩ እንትን አይሉ እና የሶስት ዓመት የአራት ዓመት ልጅ ሆነው ብናሰለጥናቸው ትምህርት ቤት ደግሞ ምንም ያን ያክል ኤክስትራ ልጅቷ ዋና መሄድ አለባት ምናምን አይሉም። ጓደኞቿ ቡሊንግ አያረጓትም ወይ ደግሞ ሞፒንግ አትደረግም አይስቁባትም፣ ወይ አይስቁበትም። እና እስቲ ምን ትላላችሁ? ማለት አንዳንድ ጊዜ መገደብ የለብንም ወይ እንደ እንስሳ ማሰብ ያለብን አይመስለኝም። እና እኔ የመጀመሪያ ደረጃ አንድ ነገር ልንገራችሁ። ጥንቃቄ እንዳለ ነው። ማስተዋል ያድናል፣ ብልሃት ይከልላል። እንደ እባብም ብልህ ሆኑ እንደ እርግብም የዋህ ሁኑ ይላል መጽሐፍ ቅዱስ። ባላንስ እንድናረግ ይጠይቀናል። እንዳለ ሆኖ ግን እኔ በዚች ምድር ላይ ልጆችን የሚጠብቅልኝ ልዑል እግዚአብሔር ነው። ከልዑል እግዚአብሔር በታች ደግሞ የአባቴ ምርቃት ነው። ከአባቴ ምርቃት የተረፈውን ደግሞ እኔም እንደ እናት አስተዋጽኦ አደርጋለሁ። ይህን የምልበት ትምህርት ቤት በር ክፍት ነው። እኔ ትምህርት ቤት ከአንደኛ ደረጃ እስከ ሀይ ስኩል አይቻለው። እኔ የተዘጋ ትምህርት ቤት አይቻለም። ትምህርት ቤቱ ክፍት ነው። ብዙ ልጆች በትምህርት ሰዓት ከትምህርት ቤት ወጥተው፣ ጠፍተው፣ ሞተው የተገኙ አሉ። በቅርብ አንዱ አሜሪካን ሀገር ትምህርት ቤቱ በራፍ ላይ ነው። እናትና አባት ሊቀበሉ ሲሄዱ ልጁ በራፍ ላይ ነው የወጣው፣ ተለቀዋል እናትና አባቱን ሊጠብቅ ይሁን እንዴት እንደወጣ አይታወቅም። መኪና ጭፍልቅ ያደርገው እና አንዳንድ ጊዜ ይሄ ያለፈ ትራውማ በህይወታችን ያለፈብን ትራውማንና አብዝቶ ለልጅ መጨነቅን ለይተን ብናውቀው ልጆችንም ስለሚጎዳ ነው። እንደዛ መላችሁ፣ ልጆችንም ይጎዳል። አንዳንዴ አንዳንድ ሰው ማግባት ፈልገው ቢደፍርብኝስ ሲላሉ ኦኬ ኦኬ እንደ እናት ነው የምታስበው፣ ብላችሁ ልታስቡት። አንዳንድ ሰው አባት ራሱ ሲነካ በጣም እንትን የሚሉ ሰዎች አሉ። ማለት በቃ ከሚያውት አንፃር አሁን በአሁኑ ሰዓት ላይ መገደብ አለብን። ገብቷችኋል? ዜና ላይ፣ ሁሉም ነገር ላይ የምናየውን ነገር በሙሉ ልጆቻችን ላይ ይሆናል እያለን እንደዚህ እንዳታርግ፣ እንደዚህ እንዳይሆን፣ እንደዚያ እንዳይሆን፣ እንደዚህ እንዳይሆን የምንል ከሆነ ልጆቹንም እንጎዳቸዋለን። ስናስብ መገደብ አለብን። በዛ ላይ እንደው ለአይን አምላክ አለው ይባላል። አይል እስካሁን እኛ አይናችንን እኛ ጠብቀ ነው ነው የእውነት ብዙ ቀን አይናችሁን የሆነ ነገር ተወርውሮ ስቷችሁ አያውቅም። የሆነ ጥግ ላይ መጥቷችሁ፣ እዚጋ መጥቷችሁ፣ እዚጋ መጥቷችሁ ድናችሁ አታውቁም። ለአይን አምላክ አለው አይደለ? ለልጆችም ጠባቂ አምላክ አለ። ያ ስላችሁ ግን ከጓደኛ ጋር ነኝ ሲሏችሁ ልቀቋቸው። እዚህ ቦታ ነኝ ሲሏችሁ ዝም ብላችሁ ንዷችሁ አይደለም። ግን አንዳንዴ በቃ ለእግዚአብሔር ሰጥታችሁ የምትተዉት ነገር አለ። ለምሳሌ ሙሉ ቀን ትምህርት ቤት ለእግዚአብሔር ሰጥታችሁ ነው፣ መምህሮቹ ጠብቀው፣ እናንተ ጠብቃችሁ አይደለም። የስምንት አመል ሄዶ ጫካ ሞተ። ትምህርት ቤት በጣም ያገሉት ነበረ። ከእናቱ ጋር ተደዋወሎ ትምህርት ቤት ከሄዱ በኋላ ማማ ወደ ቤት ብመጣ አላት። አመጣችሁ ስምንት ሰአለ የቤት ከትምህርት ቤት ተመልሶ መጣ። ቁጭ አለ። ወደ ስራ ሄደች እሷ። እሱ ከትምህርት ቤት ቀረ። ወደ ስራ ሄደች ስትመለስ ስልኩን ማለያዘ ምን ማለያዘ ተፈለገ ጫካ ሞቶ ነው የተገኘው። አንዳንድ ጊዜ በቃ ልጆችን ከአይናችሁ መሰወር ግድ የሆነበት ቦታ አለ። ትምህርት ቤት ለምሳሌ ረጅም ሰዓት እግዚአብሔር ካልጠበቀልን ምን እንደሚካከር ታውቃላችሁ? የአስራ ሁለት ዓመት ላይ ከጓደኞቿ ጋር ልጫወት ብላ ነው ወጥታ፣ አስራ አንድ እና አስራ ሁለት ጓደኛሞች የዛሬ ሁለት ዓመት ወጓት ሞተች። ለልጆቹ ፕሮቴክት መደረግ ስላለባቸው ካሉበት ከተማ ልጆቹ ሌላ ከተማ እንዲቀየሩ ፋሚሊ የተደረገ የሞተችው ግን ተጎዳች። ላችሁ የምፈልገው አንዳንዴ እግዚአብሔር ካልጠበቀ ጸሎት ካላደረግን በስተቀር ዋና ላስ አስተማሪው ይደፍራትስ? ስፖርት ቤት እንዲ ስፖርት አሰልጣኙ የሆነ ነገር ቢያረጋትስ? ይሄ ትክክል አይደለም ባይነኝ ስ እናንተን ደሞ አስተያየት ስጡ። የሀገሬ ልጆች አንዳንድ ጊዜ ኤክስትሪም ስንሆን ልጆቻችን የምንጎዳለን። እኛ ለራሳችን የምንፈጥረው ትራውማ ወይ ተከትሎን የመጣ ወይ ከአስተዳደጋችን ሊሆን ይችላል ወይ ካደግን በኋላ ሰዎች ላይ ሲሆን ያየነው ነገር ሊሆን ይችላል ወይ ትልቅ ከሆንን በኋላ የሆነ ቦታ ላይ የሆነ ሰው የሆነ ነገር ሲደረግ አይተን ሊሆን ይችላል መንገዳችን ላይ ወይ ዜና ላይ እየሰማነው ሊችላል ፊልም ላይ ላይ ያየነው ሊሆን ይችላል መጽሐፍ ላይ እያነበብነው ሊሆን ይችላል ያ ተከትሎን እንደ ትራውማ ሆኖ የልጆች አስተዳደግ ላይ ተጽዕኖ የሚፈጠር ከሆነ በጣም ከባድ ነው። አንዳንዴ እናትነት እናት ማለት እናት እኮ ልጇ እንድታውቅ ታረጋለች። ልጇ እንዲያውቅ ታረጋለች። ስፖርት መስራት ካለበት እንዲሰራ፣ ዋና መማር ካለበት እንዲማር፣ ሳይክል መንዳት ካለበት እንዲነዳ፣ የሆነ በእድሜው ማድረግ ያለበትን ነገር እንዲያደረግ ታደርጋለች እንጂ ጫማው እንኳን እንዳይቆሽሽ በቃ አሸዋ ላይ የትም እንዳይሄድ በቃ ኩል ሆኖ ወንበር ላይ ቁጭ ብሎ ልጅ አያድግም። ኩል ሆኖ ሶፋ ላይ ቁጭ ብሎ ልጅ አያድግም። ልጅ በደንብ እንደ ልጅ ማደግ አለበት። በተለይ የሰለጠነው ዓለም ላይ እንደዚህ አይነት ማለት ሁሉም ጓደኞች ጓደኞቹ የሚያውቁትን ወይ ጓደኞቿ የሚያውቁትን ነገር አውቃ ማደግ አለባት ብዬ አስባለሁ። ሶ እናንተ እዚህ ላይ ምን አስተያየት አላችሁ? አመሰግናለሁ። የሀገሬ ልጆች ዩቲዩብን ሰብስክራይብ የምታደርጉኝ ሰው እጅግ በጣም ነው የማመሰግነው። ፌስቡካችንም እያደገ ነው አልተቻላችሁ እንዴት? ጃ ጎፋኖቼ ሰው እንዲነሳላችሁ የምትፈልጉ ተረስ ካለ ደግሞ ያው ዲስክሪፕሽኑ ላይ ጻፉልኝ። መልካም ዕለተ ሐሙስ። ባይ እወዳችኋለሁ።